35% የዋጋ ቅናሽ በዲፕሎማቶች መንደር በሆነችው በሳር ቤት ቫቲካን ኤምባሲ አቅራቢያ ከዚህ ቀደም ባለ ሁለት መኝታ 81 ካሬ በ8 ሚሊዮን 900 ሺህ ብር ሲሸጥ የነበረው አሁን ላይ በ5 ሚሊዮን 700 ሺህ ብር ብቻ። ባለ 3 መኝታ በ139 ካሬ ከዚህ ቀደም በ15 ሚሊዮን 985 ሲሸጥ የነበረው አሁን ላይ በ10 ሚሊዮን 390 ሺህ ብር ብቻ እየሸጥን እንገኛለን። ልብ ይበሉ፣ ይህ ዘመናዊ ቤት በ36 ወራት ብቻ የሚረከቡት ሲሆን የሁሉም ቤቶች ዋጋ በአንዴ ለሚከፍሉ ደንበኞች በካሬ 71 ሺህ ብር መሆኑን ስንገልጽ በደስታ ነው። እንዲሁም በአዋሬ ሳይቶቻችን ላይ ከባለ አንድ መኝታ እስከ ባለ ሶስት መኝታ እየሸጥን እንገኛለን። የቅናሽ የሚቆየው ለአስር ቤቶች ብቻ ስለሆነ ቀድመው እታች በምናስቀምጠው ስልክ ተጠቃሚ የሆኑ ቴምር ሪል ስቴት ሰላም፣ ሰላም፣ ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሣድስ ቤተሰቦቼ፣ እንደምናላችሁልኝ፣ እንደምንስቆያችሁ፣ በድጋሚ ተገናኝተናል። እንግዲህ ውድ ቤተሰቦቼ በጣም በጣም እንድትነቁ የምፈልግባቸው ነጥቦች ደጋግሜ እየነገርኳችሁ ነው ያለሁት። ይሄም ማነቃችሁ ዋነኛው ምስጢር አለማችን የገባችበት ውጥንቅጥ በጠቅላላ በጣም የሚያሳዝን፣ እንግዲህ በዚህ ከተዘናጋን፣ በዚህ ችላ የምንል ከሆነ ብዙ ዋጋ የሚያስከፍለን ነገር እንዳለ እንድታስቡ ለማድረግ ነው። ሁለት መሰረታዊ ነገሮችን ጠቁማችኋለሁ። የመጀመሪያው ነገር አንድ በኅዳር ወር ላይ መሰረት አድርጌ በኅዳር ወር ላይ አለም ላይም፣ በኢትዮጵያም የሚከሰቱ በጣም አደገኛ አደገኛ ነገሮች አሉ ብዬ ኅዳር ወር መግቢያው ላይ በተለይ በቲፒኤልኤፍና መሰል በመንግስትና በአማጽያኑ መካከል ያለ አለመግባባት መግባባት እየተፈጠረ ባለበት ሰዓት ላይ ይሄ ህዳር ወር በጣም አደገኛ ነው፣ እና በዚህ ላይ ልንጠነቀቅ ይገባል፣ ልንነቃ ይገባል የሚለው መልእክት በደንብ እንዳስተላለፍኩላችሁ ታስታውሳለች። እዛ ውስጥ የጠቀስኩላችሁ ነገሮች ሁሉ ይሆናሉ። በዚህ ቀጥሎ የሚሆኑ ነገሮች ናቸው ብዬ ነግርኳችሁ ነው እየሆኑ ያሉት። ስለዚህ አሁንም የምነግራችሁ ነገሮች አሉ፣ ውድ ቤተሰቦች። ዝም ብዬ አይደለም ለማውራላችሁ፣ ያለመረጃ አላውራላችሁም። በጣም የሚገርመው እኛ ህዳር ሲታጠን መንግስት ሲከለክል፣ ህዳር ሲታጠን እንግዲህ በጣም ከባድ ሲክሬት ስራ ያለው ነው። መንፈሳዊ ሲክሬት ስራ ያለው ነው ከዛ ጋር ተያይዞ ያለው ነገር ማለት ነው። ህዳር ሲታጠንን ማጠን አይቻልም የሚል እንግዲህ እንደምታውቁት መመሪያ ወጥተዋል። እና ያ በሆነበት ሰዓት ላይ እግዚአብሔር ተራራውን ነክቶት ነው ያጤ ሰው። የሰሜን ተራራ ቢያንዱ የአፋርን ተራራ ነክቶ እግዚአብሔር አጤ ሰው ለምን ሲባል እዚህ ምድር ላይ አሁን የተከለከልነው ነገር አለ፣ አታድርጎ የተባልነው ነገር አለ። እግዚአብሔር ደግሞ ይሄንን ማድረግ የሚፈልግበት ምክንያት አለው። መንፈሳዊ ስክሪቶች አሉት። ከእጣን ጋር የተያያዘ ከሚጨሱ ነገሮች ጋር የተያያዙ በጣም ብዙ መንፈሳዊ ስክሪቶች እንዳሉ ታውቃላችሁ። እና ክሊርሊ ከዚህ ጋር የተያዘው ነገር ቀድሜ የነገርኳቸው ነገሮች አሉ እነዚህ ነው እየሆኑ ያሉት። ሁለተኛ ቀድሜ የነገርኳቸው የነበረው ነገር ቫይረሱ ማለትም ይሄ ማርበርግ ቫይረስ በደቡብ በሲዳማ ክልል ውስጥ አለ። እኔ መረጃው አለኝ ብዬ መረጃ ሁሉ አቀረብኩላችሁ። ያሉኝን መረጃዎች የእማኞች መረጃ እንደገና ዓለም አቀፍ ዶክመንትን ሁሉ ሳይቀር በደንብ አድርጌ ተንትኜ አስቀመጥኩላችሁ። ለምሳሌ ከሱ ላይ ቀንጭቤ ላሰማችሁ። እንግዲህ ውስጥ አዋቂው መረጃ ነው የሚናገረው፣ ማለት ነው። ምን ይላል? አይደንቲፋይ የተደረጉ 129 ተጠርጣሪዎች፣ ደግሞ ይውላችሁ፣ ሃፍ ቢን ትሬስድ ኢን ሃዋሳ። በሃዋሳ ትሬስ እየተደረገላቸው ነው፣ በሃዋሳ ክትትል እየተደረገላቸው ነው ማለት ነው። ልብ በሉ። ከዛ በኋላ ይጠቅሳል፣ በሃዋሳ ብቻ አይደለም፣ በጅንካም አለ፣ በሶዶ ከተሞችም እየተደረገላቸው ነው አለ። ይሄው ከዛ በኋላ በጣም የሚገርመው አፌክትድ ኤሪያስ አር ሳውዘርን ኢትዮጵያ ኤንድ ሲዳማ ሪጅን ነው የሚለው። ስለዚህ አፌክትድ ማለት ቫይረሱ የገባባቸውና አፌክት ያደረገባቸው ቦታዎች ሲነገሩ ደቡብ ክልልና ሲዳማ ክልል ይሄ ልብ ብላችሁ የያዙት እንግዲህ ይሄ ዓለም አቀፍ የተባበሩት መንግስታት ተቋም ነው። እንግዲህ የኢትዮጵያ መንግስት ግን እየነገረን ያለው ያንን እንዳልሆነ እወቁት ለማለት ነው። እኔ ሌላ ነገር ብዙ ለማውራት አልፈለኩም። ያለ መረጃ አይደለም እኔ መቀባጠር አልፈልግም። ያለ መረጃ ያለ መረጃ ሳይኖረኝ አንድ ነገር ጋር ማውራትም አልፈልግም። ሰው እንኳ ሰው ገሏል ቢባል ያለ መረጃ ማውራት አልፈልግም። ልብ በሉ፣ ተጠንቀቁ፣ እግዚአብሔርን አመኑት። እንግዲህ እኔ አላቅም ለምንድን ነገሮች እንደሚደባበቁ ማቀው ነገር የለም። ሲዳማ ክልል ላይም አለ እየተባለ የዓለም አቀፍ ተቋም በግልጽ መረጃውን እዚህ ጋ አስቀምጦታል ማለት ነው። ቀጥላችሁ ትሰማላችሁ። ሲዳማ ክልል ውስጥ ተከሰተ አዋሳ አካባቢ እንዲህ የሚባል ነገር መስማት ትቀጥላላችሁ። ከዚህ አንፃር በተለይ ንክኬ ነበራቸው ከመጀመሪያው ታማሚዎቻችን ጋር እና ከመጀመሪያ ሪፖርት ካደረግናቸው ኬዞች፣ አሁኑም ያሉት ኬዞች መካከል ንክኪ ነበራቸው። ሰዎች ከቦታ ቦታ እንቅስቃሴ የነበራቸው ሆስፒታሎች ላይ ደርሰው የነበሩ እነዚህን በሙሉ ቅኝት አድርገን ቅድም የቆጠርናቸው የንክኪዎችና የለይቶ ማቆያ ስራዎቻችን ውስጥ ከነበሩት ውስጥ በተለይ በሐዋሳ ከተማ ላይ የነበረ የንክኪ ከነበራቸው ሰዎች ውስጥ ነው። ዛሬ አንድ ኮንቨርሽን ወይም ደግሞ ፖዚቲቭ ሬት ያለን ማለት ነው። ከዛው ከጅንካ ከተማ ተመላሽ የነበረ ሰው ማለት ነው። ስለዚህ አንድ ፖዚቲቭ በዛ ከተማ አለን። አሁንም ከዚሁ ንክኪ ጋር የተያያዘ እና በዛው ሬት ውስጥ የምናውቃቸው ሰዎች ስለሆኑ አሁንም ቢሆን ከቦታ ቦታ ያሉ በፊት የነበሩ እንቅስቃሴዎችን በመለየት ከታማሚዎች ጋር ቀጥታ ንክክ የነበራቸውን ሰዎች የመጀመሪያው መድኃኒቶችን የመስጠት የመለየት ከሌሎች ደግሞ ተጋላጭነታቸው እንዲቀንስ ሕብረተሰቡ እስከዛሬ እያደረገልን እንደነበረው ተባባሪነቱን በመቀጠል የመከላከል ስራችንን አጠንክረን እንድንሰራ በዚሁ አጋጣሚ መግለጽ እፈልጋለሁ። ዩሲ። ይሄንን መረጃን፣ ያስቀድሜ ነግሬያቸዋለሁ። ጤና ሚኒስትር ግን ዛሬ ነው የሚነግራችሁ። ትላንትና ሐዋሳ ላይ በዚህ ደረጃ ላይ ሐዋሳ ላይ የተከሰተውን ነገር ከማርበርግ ቫይረስ ጋር የተያዘውን ነገር ነገራችሁ። እኔ ግን አስቀድሜ ነግሬያቸዋለሁ መረጃው ስላለኝ ማለት ነው። ያለ መረጃ አላወራም። አሁንም ያለ መረጃ አላወራም። ለማውራትም ዝግጁ አይደለሁም። እኔ በህሊናዬ ነው የምኖረው፣ እማገለግለው እግዚአብሔርን ነው። በፍጹም ነው የምነግራችሁ። በፍጹም ያለ መረጃ አልነግራችሁም። አንድ ነገር መረጃ ከሌለኝ ነው ያላወራ። ስለዚህ አንድ ሪያሊቲው የምነግራችሁ አሁንም ቀጥሎ በዓለም ላይ የሆኑና ሊሆኑ ያሉ ነገሮች በጣም በርካታ ናቸው። አሁን በዚህ በህዳር ወር ላይ ብዙ ነገር ትሰማላችሁ። ዓለም ላይ ከፍተኛ የጎርፍ መጠለቅለቅ አደጋዎች አውሮፓ ላይ በጅጉ እየጨመሩ ይመጣሉ። በጣም ከፍተኛ የሆኑ አቅሞች የህዳር ወርን ለምሳሌ እዚህ የምታዩት የደቡብ እስያ አካባቢ ላይ ያለ የጎርፍ አደጋ ምን ያህል ህዝብን ዋጋ እያስከፍለ እንዳለ ሰምታችኋል። እንግዲህ እንደሰማችሁት ማለት ነው። እሱ ብቻ አይደለም፣ ገና በአውሮፓ ውስጥ የሚከሰቱ የጎርፍ መጥለቅለቅ አደጋዎች ቁጥራቸው እየጨመረ ይመጣል። ይህንን ልብ በሉ። ታይላንድ በነታይላንድ በነማሌዥያ በነቬትናም በነፊሊፒንስ፣ እንደገናም ደግሞ አሁን እየሆኑ ያሉ አሁን ለምሳሌ የኢትዮጵያ ውስጥ ያለውን ተራራ ሰምታችኋል አይታችኋል። እንግዲህ የጉቢ ተራራ የፈነዳበት መንገድ እስከ ቻይና አሁን ደግሞ አልፎ እንግዲህ እስከ ፓሲፊክ ውቅያኖስ ድረስ በወዲያኛው ማለት ነው በጣም በርካታ ቦታዎች ላይ የበረራ ሁኔታዎችን በተመለከተ እያስተጓጎለ ከፍተኛ ተጽዕኖ እየፈጠረ ነው ያለው። ይሄ ነገር የእግዚአብሔር አንድምታው ነው። የእግዚአብሔር ንግግሩ ነው። እግዚአብሔር ለምድር ማስተላለፍ የፈለገው በጣም መሰረታዊው ነገር ነው። የሰው ልጅ ግን በአንድ ፕሮግራም ቀደም ብዬ ነግሬያቸዋለሁ፣ ደንዝዟል፣ ለመጸለይ እንኳ ጉልበት አጥቷል። ስለዚህ በህይወታችን ልንነቃ የሚገባን ጊዜ ላይ እንዳለን ልታውቁ ይገባል። ስለዚህ ቀጥሎ የሚጠበቁ ነገሮች አሉ። ከዛ አስቀድሞ ግን በአእምሯችሁ ላይ እንድትይዙት፣ ይሄ የማርበርግ ቫይረስ በኢትዮጵያ ውስጥ እኔ ነግሬያቸዋለሁ እንግዲህ በህዳር ወር መግቢያ በተሰራውላቸው ፕሮግራም ላይ ህዳር ወር ላይ ቫይረሶች፣ ጥቃቶች በተለይ ለምሳሌ ህዳር ሲታጠነ የተባለው ዋነኛው ነገር ያስፈለገበት ምክንያት አባቶቻችን መንፈሳዊ ሲክሪት ስላለው ነው። አካባቢ አያቆሽሽም የመጀመሪያው ነገር ማለት ነው። አካባቢ አያቆሽሽም። አካባቢ ብክለት የሚያመጣ ነገር አይደለም። የአካባቢ ብክለት የስ የሚያመጣው ፍሪኩዌንት በሆነ ሁኔታ ስንሆን የአካባቢ ብክለት ያመጣል። ከመኪና ጭስ በላይ እኳ አይደለም። አሁን ህዳር ሲታጠን ላይ ቆሻሻ ሰብስቦ የማቃጠሉ እንትሉ የመጣው መንፈሳዊ ነው። ቆሻሻ መንፈሳዊ ነው። ቆሻሻን ሰብስቦ ማቃጠል ደግሞ እዛ ቦታ ላይ በሽታ አባቶቻችን የገባቸው የነበረ መንፈሳዊ ሲክሬት ነበረ። ያንን መንፈሳዊ ሲክሬት ነው የሚተገበረው ማለት ነው። ያ ሲደረግ ቆሻሻ ሰብስቦ የማቃጠል ማለት ዲያብሎስን ሰብስቦ የማቃጠል ነገር እንዳለበት እዛ ላይ ታ ያላችሁ መንፈሳዊ ሲክሬት ነው ሶ ህዳር ሲታጠን ሲከለከል እግዚአብሔር ተራራውን ከሆነ አጤ ሰው ማለት ነው እግዚአብሔር እንግዲህ ይሄን በተመለከተ ለምሳሌ በመጽሐፍ ቅዱስ ላይ በዘጻአት ምዕራፍ 19 ከቁጥር 18 ላይ እንደዚህ ይላል። ቁጥር 17 ላይ ሙሴም ሕዝቡን ከእግዚአብሔር ጋር ለመገናኘት ከሰፈር አወጣቸው ከተራራውም እግርጌ ቆሙ ይልና እዚህ ጋር እንደምታዩት እግዚአብሔርም በእሳት ስለወረደ ስለወረደበት የሲና ተራራ ሁሉ ይጤስ ነበር ይላል። ስለዚህ ተራራ የሚጤሰው ምን ሲሆን ነው? እግዚአብሔር በእሳት ስለወረደ። እዚህ ጋር የምታዩት ነገር ዲቫይን ፕሬዘንስ ኤንድ ፓወር ኦፍ ሎርድ ነው የእግዚአብሔርን መንፈስ ማለት ሕልውናዊ ሉዓላዊ መገኘት እና ኃይሉን ጭምር የሚገልጥበት እንደሆነ ታያላችሁ ማለት ነው። ስለዚህ በእሳት ስለወረደ የሲና ተራራ ሁሉ ይጤስ ነበረ ብሎ ያስቀምጣል። ስለዚህ አሁን የአፋር ላይ ያለው ተራራ ሲጤስ እግዚአብሔር በክብር ስለወረደበት ነው። ሌላ ምንም ምክንያት የለውም። ስለዚህ እዚህ ጋር ቆሻሻ ሰብስቦ ማቃጠል የእግዚአብሔርን ክብር የሚቃወሙ እርኩሳኖችን፣ ቆሻሻዎችን ሰብስቦ እንደ ማንደድ የሚቆጠርበት መንፈሳዊ አንድምታ ያለው ነገር ያለውን ሲል እግዚአብሔር በክብሩ ተራራ አይነካል ማለት ነው። ከዛ በኋላ መጽሐፍ ቅዱስ ላይ ከእርሱም እንደ እቶን ጢስ ያለ ጢስ ይወጣ ነበረ ነው የሚል እንደ እቶን ጢስ ያለ ጢስ ማለት ነው። ሰልፈር ዳይኦክሳይድ ነው። ሰልፈር ዳይኦክሳይድ እንግዲህ እንደምታውቁ ሰልፍሪክ በጣም ከሚከለክሉ ጦር መሳሪያዎች መካከል ብሎ ዓለም የከለከለው ነው። እግዚአብሔር ሰዶምና ገሞራን ያቃጠለው በድኝ ነው፣ በሰልፈር ነው ያቃጠለው። እግዚአብሔር ለምን ሲባል የዲያብሎስ የሚቃጠልበት የሚለበለብበት ድሮኮ እናቶች አይታችሁ እንደሆነ ድኝ ያጥናሉ ድኝ ሲያጥኑ አጋንት ይጮኋል። ለምን አይ በጣም የሚገርመው ለርኩሳኑ ዓለም መቅጫ ከሚሆኑ ነገሮች መካከል አንዱ ይሄ ኬሚካል እንዳለበት ይታወቃል። የግብረ ሰዶም መንፈስ እግዚአብሔር የቀጣበት ነው፣ ምልክት አለው ማለት ነው እዚህ ጋር ከስለዚህ ይሄንን እቶ እንደ እቶን ጢስ ያለ ይወጣ ነበረ ከተራራው ላይ ተራራውም ሁሉ እጅግ ይናወጥ ነበረ ብሎ ያስቀምጠዋል። ስለዚህ የተራራ መናወጥ ጢሱ ሲወጣ እዛ ጋር ሲሆን፣ እግዚአብሔር እኮ ሁሉን አዋቂ አምላክ ነው። ሁልጊዜ ግዜ የሚሆን ነገር አይደለም። ለአካባቢ ብክለት የሚሆነ ሁልጊዜ ሲሆን ነው። ህዳር ሲታጠን በዛ ደረጃ ላይ ቢሰራ ጥቅሙ መንፈሳዊ አንድምታ እንዳለው ልናቀው ይገባል። በሽታ ጠራርጎ የሚያስወጣ የአጋንንትን ተንኮልና ክፋት ነቃቅሎ የሚያስወጣ መንፈሳዊ መልእክት እንዳለው እዛ ላይ ልንረዳ ይገባናል ማለት ነው። እዚህ ጋር ሌላኛው በመጨረሻው ዘመን ላይ በሐዋርያ ሥራ ምዕራፍ ሁለት ከቁጥር 19 ላይ እንደተቀመጠው እዚህ መመልከት ይችላላችሁ። ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ፣ ደምም እሳትም የጢስ ጭጋግም ይሆናል። በመጨረሻው ዘመን ላይ ከተቀመጡ አስገራሚ የጌታ ትንቢቶች መካከል አንዱ ይሄ ነው። እሳትም ደምም እሳትም የጢስ ጭጋግም ይሆናል። ከኢትዮጵያ ተነስቶ ተራራው የጢስ ጭጋግ ዓለም ላይ የጢስ ጭጋግ ነው የተባለው የጢስ ጭጋግ ነው። ያ የጢስ ጭጋግ መንፈሳዊ አንድምታ አለው። በዛ ጢስ አማካኝነት ነው ካርቦን ዳይኦክሳይድ ፕሮዲስ ድሮ ነው ብዙ ነገር የሚሆነው። ለምሳሌ በመጽሐፍ ቅዱስ ታሪክ የለም ግን ንግሥት ሌኒ ከለኮሰች በኋላ ደመራ ላይ እንደሚደረገው ወደ ሰማይ ሄዱ። ጢሱ መስቀሉ ያለበትን ቦታ የጠቆመበት ሲክሪት አለው። ሁልጊዜ ቢደረግ አይደለም። ጢስ ሲሆን አየር ብክለት እንደሚያመጣ ይታወቃል። ነገር ግን ደግሞ ለምሳሌ የእጣን ጢሱ ሲሆን፣ ሌላው ነገሮች ሲሆን፣ እርኩሱን መንፈስ እግዚአብሔር እንደተቆጣበት እንዳነደደው እንደሚያጤሰው ከሚነግርባቸው መንገዶች መካከል አንዱ መሆኑን ሊታወቅ ይገባል። ለምን የመጨረሻው ደምም እሳትም የጢስ ጭጋግም ይሆናል። መጨረሻ ዘመን ላይ ተራሮች ይፈነዳሉ። የጢስ ጭጋግ በምን አድርገን ልታመጣው ትችላለህ? ተራራ ሲፈነዳ አየሩን በጠቅላላ ጭጋጉ ይሞለዋል፣ አውሮፕላን መንቀሳቀስ እንዳይችል አድርገዋል። እሱ ብቻ አይደለም፣ ካርቦን ዳይኦክሳይድም አየርን ባጥለቀለቀበት በዚህ ጊዜ ምልክት ነው። ጢስ ምልክት ነው፣ ምልክት ነው እግዚአብሔር በክብሩ እንደተቆጣ እንደተገለጠ ምልክቱን የሚያሳይበት አንዱ መንገድ ጢስ መሆኑ መታወቅ መቻል አለበት ማለት ነው። ስለዚህ እዚህ ቦታ ላይ የሚሆኑ ነገሮችን እንደ ችላ እንደ ኢግኖራንት ሆነን ልንመለከተው እንደማይገባ ማወቅ ያስፈልጋል። ሌላው በመጽሐፍ ቅዱስ ላይ ከተቀመጡት መካከል መጽሐፈ ሁለተኛው መጽሐፈ ሳሙኤል ምዕራፍ 22 ከቁጥር 7 ጀምሮ ከቁጥር 6 ጀምሮ ያሳየዋል የሲኦል ጣር ከበበኝ የሞት ወጥመድ ደረሰብኝ በጨነቀኝ ጊዜ እግዚአብሔርን ጠራሁት ወደ አምላኬም ጮውኩ ከመቅደስም ቃሌን ሰማኝ ጩኸቴም በፊቱ ጆሮ ገባ ይልና ምድርም ተንቀጠቀጠች አይ እግዚአብሔር ጸሎታችንን ልመናችንን ሲሰማ ከሚታዩ ምልክቶች መካከል አንዱ ነው ማለት ነው ተናወጠች የሚልና የሰማይም መሰረቶች ተነቃነቁ ለምን እግዚአብሔርም ተቆጥቷልና ተንቀጠቀጧል የእግዚአብሔር ቁጣው የሚገለጥበት ነው ጢስ ንዳድ ሌሎች ነገሮችም ጭምር ማለት ነው ከዛ በኋላ ምን አለ ቁጥር ዘጠኝ ላይ ከቁጣው ጢስ ወጣ ይላል እዚህ ጋር ይውላችሁ ከቁጣው ጢስ ወጣ ከአፉም የሚበላ እሳት ነደደ ፍምም ከእርሱ በራ። ሰማዮችም ዝቅዝቅ ያደረገ ወረደም፣ ጨለማም ከእግሩ በታች ነበር። በኪሩብልም ላይ ተቀምጦ በረረ፣ በነፋስም ክንፍ ሆኖ ታየ። በከቁጣው ጢስ ወጣ ነው የሚለው አየ። ስለዚህ ጢስ መንፈሳዊ አንድምታ ያለው ነገር ነው። መንፈሳዊ አንድምታ ቆሻሻ ሰብስበው አባቶቻችን በህዳር ወር ላይ ህዳር ሲታጠን ብለው ስርዓት ይፈጽማሉ። ያ ህዳር ሲታጠን ጢሱ ቆሻሻ ሰብል ሰብስበው የሚያቃጥሉበት ነው። ለምን ቆሻሻ ዲያብሎስ ነው። ያን ዲያብሎስ ሰብስበው አቃጥለው እግዚአብሔር ምህረትን እንዲያረግላቸው ሰብስበን አቃጥለናልና ብለው የሚያረጉት ሴሬሞኒ አይደለም። መንፈሳዊ አንድምታ ያለው ነው። ለምን ከእግዚአብሔር ቁጣ ጢስ ይወጣል፣ ተራሮችን ሲነካቸው ጢስ ይወጣል። ጢስና የጢስ ደመና ሰማያትን የሚሞላበት በሚል ይነግረናል። ምን ማለት ነው? ሁል ጊዜ የሚደረግ ለአካባቢ ብክለት ነው። ነገር ግን አልፎ አልፎ ልክ እግዚአብሔር ለምሳሌ የእጣን ጢስ ምንድነው? ጤ የእጣኑም ጢስ ወደ መቅደሱ ይገባል። ዲያብሎስ ለእግዚአብሔር እኮ በቤተ መቅደስ የሚሰዋውን እጣን ፈልጎ እኮ በየጥንቆላ ቤቱ የሚያነድል። ለምንድነው ለእግዚአብሔር የምትነሳው? ለምን ለእግዚአብሔር የእጣንን ጢስ ለምን ለእግዚአብሔር እንከለክላለን? መልካሙን መዓዛ ያለውን እጣንና ከርቤ እኮ ነው ለክርስቶስ የመጣው እጣንና ከርቤ ታዲያ ዝም ብሎ ስጦታ ነው፣ እንደሚጤስ እኮ ነው ለክርስቶስ ክብር ነው። ነገር ግን ዲያብሎሱ ደግሞ ያን ስለሚያውቅ ያን ወደ ጥንቆላው ስለሚፈልገው እጣን ማጤስ እንደዚህ ነው ብሎ ይናገራል። ሰውየውም እጣን ሲያጤስ መንፈሱ ለእግዚአብሔር መስዋዕት አድርጎ በማቅረብ አይደለም። ሰውም ብዙ ጊዜ አሁን የሚፈጽመው ስርዓት ማለት ነው ሰው እግዚአብሔር ያዝናል በዛ። ነገር ግን የእሱ ተቃራኒ ደግሞ ዲያብሎስ እጣንን ወስዶ ለጥንቆላ ቤት ይጠቅመዋል። እግዚአብሔር ለእግዚአብሔር የሚደረገውን መስዋዕት ክርስቶስ እኮ ሲወለድ ዕጣን፣ ከርቤ፣ ጢስ እነዚህ ኮ ጢሶች ናቸው። መልካም ማዕዛ ያለውን ጢስ ነው። ለምን እግዚአብሔር የቁጣ ጢስ ስላለው የምህረቱን ደግሞ እናሳይበታለን። ቆሻሻ ተሰብስቦ ሲቃጠል ምንድን ነው ምህረት ፍለጋ የተደረገ ጢስ ነው። ደመራ ለምንድን ነው ደመራ ሲለኮስ ጢሱ ጢሱ መስቀሉን ፈልጋ ለማግኘት የሄደችበት መንገድ ነው አካባቢ ለማቆሻሻ አይደለም ሶ መንግስት ስለከለከለ እግዚአብሔር ደግሞ ሰማዩን ነካው ተራራውን ነካና ጤሰ ማለት ነው ስለዚህ እነግራችሁ ነገር መንፈሳዊ ነው ይሄ እኮ ምንም ማልቆሻሻ ስብስበ ስታቃጥለው ራሱ የስ አካባቢው ላይ እንዴ የመኪና ጭስ አይደለ እንዴ አሁን ካርቦን ዳይኦክሳይድ አየሩን የበከለውና በላሻው ማለት ነው ምን ማለት ነው የሚለውን ነገር ማየት መቻል ያስፈልጋል። ቆሻሻ ተሰብስቦ ነው ሊቃጠል ሪሳይክል ዳረል ለመደረግ ያለበት ቆሻሻ ተሰብስቦ ማቃጠል ነው። እንደውም ዲያብሎስ ነው ቆሻሻ። እግዚአብሔር ንጹሕ ዓለም ነው የፈጠረው። ይሄን ሁሉ የምታዩትን የፕላስቲክ ቆሻሻ የምን ቆሻሻ አካባቢውን የሚያገለማ የሚያሸት የሚያቀረና ነገር በጠቅላላ እግዚአብሔር አይደለም፣ እርኩሳኖቹ መዓዛ ነው ለእግዚአብሔር መልካም መዓዛ ነው፣ ለእርኩሱ ደግሞ የገማው ነው። ለዚህ ነው ግብረ ሰዶም ላይ ወንድ ለወንድ በእዳሪው ላይ የሚጫወተው ግማት ላይ የሚጫወተው። ለምን የእግዚአብሔር አይደለም፣ የእርኩስና ነው። ይሲ ልክ ነው። ለዚህ ነው ሰው ልጅ ብብቱ ሲሸት፣ ጫማው ሲሸት፣ ሴት ልጅ መራቢያ አካሏ ሲሸት እግዚአብሔር አይደሰትም። ያ ባክቴሪያ ነው። በዛ ወረርሽኝ የሚመጡ የሚሸቱ ቃና የሚበላሽ ነገር በጠቅላላ ከእግዚአብሔር አይደለም፣ እግዚአብሔር አይደግፈውም። ሶ ይህን ሰብስበ ብታቃጥለው ምን ይሆናል? አየህ እግዚአብሔር የቁጣው ጢስ ደግሞ ካልሆነ ይታያል ማለት ነው። ሰው እንዲህ እዚህ የምታየው ተራራውን ነክቶ አጤ ሰው ማለት ነው። ስለዚህ እግዚአብሔር መልእክት አለው እዛ ላይ። እኛ ጢስ ማለት ሰብስበን የምታቃጥለው ነገር ነው። ወይ ደግሞ መልካም ማዓዛ ያለውን ደግሞ ለእግዚአብሔር የምታሸተው ነው በቤተ መቅደስ ማለት ነው። ሶ ይሄ መታወቅ መቻል አለበት። ከዚህ አንጻር ጸሎት መንፈሳዊ ኮኔክሽን ያስፈልገናል። ስለዚህ በህዳር ወላ የተቀሰቀሱ ባክቴሪያው ቫይረሱ ይሄው አሁን የምታዩት የማርበርግ ቫይረስ ሌሎችም ነገሮች በተቀላላ ጸሎት ይፈልጋል። የስነ ሰሰር ሊማጨስ አይጠበቅብህም። ሰብስበ ነገር ግን እስቲል ቆሻሻ ስለሆነ እስቲል የሰውን ነገር የሚያበላሽ ሰብስበህ በመንፈሳዊ ዓለም ግን ምን አርጋ ማቃጠል ያስፈልጋል ማለት ነው። በመንፈሳዊ ዓለም ላይ ሰብስበት አቃጥለዋል። ሰብስበህ ማቃጠያው መንገድ ደግሞ ጸሎት ይባላል። በእግዚአብሔር ፊት መጸለይ፣ በእግዚአብሔር ፊት መማለል፣ በእግዚአብሔር ፊት ይሄ ምንድን ነው? ሰብስበህ ማቃጠያው መልኩ ነው። ስለዚህ አሁንም ቢሆን በጣም ብዙ በደቡብ በሲዳማ ክልል ውስጥ ሞቶች እንደዚህ እንዳሁኑ አይነት የወረርሽኝ ጉዳይ በጣም ሊስተዋል ስለሚችል እኔ አስቀድሜ ነግሬያቸዋለሁ። ከዚህ ጋር ተያይዞ ጥንቃቄ ያስፈልጋል። ሲዳማ አካባቢ ያላችሁ በጣም ጸሎት የምትወዱ ልትጸልዩ ይገባል። እግዚአብሔር በጣም በጣም የሚፈልገው ነገር ይህን ነገር በአንደበታችን ላይ ነው ያለው። ጸልየን ማስቆም እንችላለን። ካልጸለይም ሞትም ሕይወትም በምላስ ላይ መሆኑን ልናቀው ይገባል የሚለውን በጣም አስረግጬ መልእክት ልነግራችሁ ፈልጌ ነው። በእርግጠኝነት ቆንጆ መረጃ አግኝታችኋል። ለዚያ አእምሮ ምግብ አዘጋጅ ና አቅራቢ መምህርና ጋዜጠኛ አብይ ይልማ ቸር ያሰማን። እውቀት ታላቁ እግዚአብሔርን ታከብራለች። 35% የዋጋ ቅናሽ በዲፕሎማቶች መንደር በሆነችው በሳር ቤት ቫቲካን ኤምባሲ አቅራቢያ ከዚህ ቀደም ባለ ሁለት መኝታ 81 ካሬ በ8 ሚሊዮን 900 ሺህ ብር ሲሸጥ የነበረው አሁን ላይ በ5 ሚሊዮን 700 ሺህ ብር ብቻ፣ ባለ 3 መኝታ በ139 ካሬ ከዚህ ቀደም በ15 ሚሊዮን 985 ሺህ ሲሸጥ የነበረው አሁን ላይ በ10 ሚሊዮን 390 ሺህ ብር ብቻ እየሸጥን እንገኛለን። ልብ ይበሉ፣ ይህ ዘመናዊ ቤት በ36 ወራት ብቻ የሚረከቡት ሲሆን የሁሉም ቤቶች ዋጋ በአንዴ ለሚከፍሉ ደንበኞች በካሬ 71 ሺህ ብር መሆኑን ስንገልጽ በደስታ ነው። እንዲሁም በአዋሬ ሳይቶቻችን ላይ ከባለ አንድ መኝታ እስከ ባለ ሶስት መኝታ እየሸጥን እንገኛለን። የቅናሽ የሚቆየው ለአስር ቤቶች ብቻ ስለሆነ ቀድመው በታች በምናስቀምጠው ስልክ ተጠቃሚ የሆኑ። ቴምር ሪል እስቴት